ሰላም ሰላም፣ ጤና ይስጥልን እንድና የተከበራችሁ የአዲስ ዓለም ቻናል ቤተሰቦች እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስከርኛለን። እንግዲህ ዛሬ የመጣ ነው በመብል ወይም በፍርፍር መተናል ማለት ነው። እንግዲህ መግቢያው ላይ እየቀመስነ እየቀማመስነ እያያችሁት ነው። በእውነቱ እጅግ ጣፋጭና እጅግ ለየት ያለ ፍርፍር ይዘን መተናል ማለት ነው። እናውስ እስከ መጨረሻው ተከታተሉን እና አሰራሩ ምኑ ምኑ ልናሳያችሁ ነው። ለቤታችን አዳዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ ቤተሰቡን ዳይ። ወደ መጀመሪያውን ንግባ። እዚህ ጋር እንደምታየች ሽንኩርት፣ ቲማቲም፣ ቃሪያ እና ዝንጅብል አዘጋጅቻለሁ። ቤት ውስጥ ነጭ ሽንኩርት ስለሌለ በሚል ያው ለሽንኩርት እዚህ ጋር አላያችሁትም። እንግዲህ በመቀጠልም ደግሞ ሽንኩርታችን እየከተፍኑ እንገኛለን በዚህ መልኩ። እና ያው ፍርፍር ለመስራት አብዛኛው ጊዜ መቼም ስጋ ቢኖር አይከፋም። ስጋ አልነበረም፣ እንግዲህ ባለን ነገር ለራሳችን በሚመስለን በሚመቻና ጣማ በሚሰጠን እንግዲህ አድርገን እኛም ያው አዘጋጅተን ነበር ማለት እዚ ጋ ሽንኩርቱን ከተፌው ወደ ሳህኑ እንግዲህ እያስቀመጥኩኝ ያገኛሉ እንደምታየት ከዛም ቀጥሎ ደግሞ ቲማቲማችንን እንደዚህ እንደዚህ እና እንደዚህ አድርጌ እየከተፍኩት ነው። እዚህ ቀቀንጠስ አድርጌ እችትን አውጥቼ ጥያት አለ ረዲ ትንሽ ትረብሻለች ግን ትር የሚል ባህሪ ስላለባት ማለት ነው እና እና እንዲህ ዝልኩ ደግሞ እንደዚህ እየከተፍኩት እገኛለሁ ቲማቲማችን ማለት ነው እና በዚህ መልኩ እንግዲህ ድቅቅ አርጌ በራሴ በእጅግ በደንብ አርጌ እየከተፍኩት እገኛለሁ ቲማቲማችን ማለት ነው። ስለዚህ በዚህ መልኩ እንግዲህ ፍርፍር ሊዘጋ ዝግጅቱ እየተዘጋጀ ይገኛል ማለት ነው እና እና በመጨረሻ መዚገ ቃሪያ ነበረ። ቃሪያችን እዚች ጋር ደቀ ቃሪያ ትንሽ የተጠቀምኳት በነገራችን ላይ በርበሬ አልነበረም። ለፍርፍር በርበሬ ያስፈልጋል እንግዲህ ቤታችን በርበሬ አልነበረም። ጣዕሙ ወይም አቃጠሉ እንዲኖረው ብዬ ደቀ ቃርቄ ትንሽ ከፊፍ ያለው በመቀጠልም ደግሞ ዝንጅብላችንን በዚህ ለኩ እየፈቀፈቁት ነበር ማለት ነው በመጨረሻ ምክንያቱም በደንብ አንተን ይደረጋል እንግዲህ የምታዩት እዚህ ጋር አዘጋጅኋቸው። ይሄው ቲማቲሞ ሽንኩርትና እንዲሁም ዝንጂ ዝንጅብሉን ቃሪያ፣ በትንሽ ረዘም ባለ እና ቀስ ባለው ወይም በደቀቀው ማለት ነው። በመቀጠልም ደግሞ መጥበሻችን አስቀመጥንም፣ ጋለ ከዛ ሽንኩርታችን እየበሰለ ይገኛል ማለት ነው። በዚህ መልኩ እንደምታዩት እና በዚህ መልኩ እያበሰለ መቀስ ባለ እሳት ማለት ነው። ከዛን ሽንኩርታችንም ጨው አደረግንበት። ብስል እንዲል ልክም አለ። ከዛን ቀጥሎ ደግሞ ለዚህ መልክ የያዘ ከዛ ደግሞ ቲማቲማችን ይገባል። ቲማቲም ጭምር አድርገ ነው። ምንም አይነት ውሃ አልተጠቀምኩም በነገራችን ላይ ምክንያቱም የቲማቲሙ ውሃ ራሱ ውሃ ስለሚይዝ፣ እንግዲህ ሽንኩርትና ቲማቲሙ አብሮ ይበስላሉ። ምንም አይነት ዘይትም ሆነ ውሃ ሳንጨምርበት በራሱ ወደ መብሰል ስለምንፈልግ በዚህ በዚህ እናበስለዋለን ማለት ነው። በመከተልም ዘጋሁት። እንግዲህ ክዳን ስላለው እዚህ ጋር ደግሞ የምታውቁ ከሆነ ከፍላፍል የሚባል የሆነ የሚዘጋጅ እንደ በርበሬ ወይም እንደሚጥሚጣ አይነት አለ። እነሱ ሰዎቹ ጋር እሱን ነገር ነው የተጠቀምኩት። እሱም ራሱ አብሮ ከሽንኩርቱና ከቲማቲሙ እንዲበስል ነው እንዲያደርጉት። ምንም አይነት ነገር አልተጠቀምኩም። እዚህ ጋር ደግሞ ሰም ታውቁት እንደሆነ አረቦች የሚጠቀሙት ወይም ቅቤ የሚሉትን እሱን ነው የተጠቀምኩኝ ያለሁት እና በመጨረሻም እንደዚህ እንደዚህ እየሆነ እየበሰለ ይገኛል ማለት ነው፣ ማሮቼ ውዶቼ ከዛ ከደንኩት እንደገና ማሰልኩት ጠያቸው አይደል በራሱ እየበሰለ በራሱ በቆንጆ ሁኔታ እየበሰለ ይገኛል። ምንም ማለት ዘይት ምንም ሳይገባበት እንግዲህ ቆንጆ ሆኖ እየበሰለ ይገኛል ማለት ነው። በመቀጠል ደግሞ እዚህ ጋር ቅመም ነበሩ፣ ብዙ አይነት ቅመሞች አንድ ላይ ነበሩ። እነሱንም አደረግኳቸው እንግዲህ ጣዕሙን እንዲያመጣውን። በነገራችን ላይ መጀመሪያ የተጠቀምኩት ያቺን ቲማቲም ምናምን የሚመስለው ያደረግኩትን ነገር ጣዕሙ ብዙም አይደለም ግን እንዲመጣ ብዬ በሱ በደንብ ልክ እንደ በርበሬ አስመስዬ እያሸወት ነበረ፣ ቁሌቱ ማለት ነው። በመቀጠል ደግሞ ይቅድም የከተፍኳትን ሚጥሚጣና እቺ ደግሞ ትናት ዝንጅብና ነጭ ሽንኩርት የለም ብያቻለውኝ፣ እና ዝንጅብሉና ያችን ቃሪያ እንድታቃጥል ብዬ ጨመር አደረግኳት ማለት ነው። እና እንደዛ እያለ እዚጋ እየበሰለ ይገኛል። በሚያምር ሁኔታው ደስ የሚል መልኩ ይዘቱን በያዘ ማለት ነው። እና ቆንጆ ነው ቆንጆ እየሆነልን በጥሩ ሁኔታ እየመጠሉ ነው ፍርፍራችን። እንግዲህ ልንሰራው ነው። እዚጋ አንዳንድ ድምፆች ስላሉ ልቤ ስርቅ እያደረገ ነው። እንግዲህ እስከ መጨረሻውን ቪዲዮን እያያችሁት መስራት ነው። ለግድ እኛ አብዛኛው ጊዜ በርበሬ የለም ይሄ የለም ይሄ የምንላቸው ነገሮች አሉ። ዘዴ ፈጥርም ለኛ የሚሆነ ነገር መስራት አያቀተንም። እዚህ ጋር ደግሞ የፈላ ውሃ ነበረ። በመጨረሻም ከዳርዳር መሀል ላይ ሳይሆን ከዳርዳር አርጌ በሚበቃው መልኩ አርጌ እያማሰልኩት እገኛለሁ ማለት ነው እና እንደምታዩት እንግዲህ እዚህ ጋር የምታዩት ቃሪያውን ፈልጌ ነው ያደረኩት ማለት ማለትም ሁሉም ሰው እንደ ቤቱ መስራት ይችላል እንደ ደስ እንዳለው ግን እኔ በርበሬ ስለሌለ ትንሽ የማቃጠል ባህሪ እንዲይዝ ብይ ስለፈለግኩ ነው እርግጠኛ ነኝ እዚጋ በርበሬ ስጨምር አላያቸውም ግን ይዘቱ ይዞ መጥቷል እንደምታዩት ማለት ነው እና ያው እኛ በሚመስለን በምንችለው አይነት መስራት ነው እዚጋ እንደምታዩ በርበሬ ያለበት ነው የሚመስለን ግን በርበሬ አልተጠቀምኩም ማለት ነው እና በመጨረሻም ደግሞ ቆንጆ ቆንጆ የሆነ ከለር እያዘ እየመጣ ነው። በደንብ እያማሰልኩት ነበረ እና ቆንጆ ሆኗል። እዚህ ጋር አዘጋጆት እንጀራ አለ። እንጀራውን ደግሞ ይህንን ይመስላል እንግዲህ ቆራርጬዋለሁኝ እና ከዛም ደግሞ እዚሁ ጋዙን አጥብቼዋለሁ። እንጀራውን ጨምረዋለሁ፣ እዚህ ስር ማለት ነው እንደምታውቂው አርጌው አማስለዋለሁ። ዝም ብዬ ማማሰል ሲባል ገልበል ገልበል ይደረጋል። መጨረሻ ፋይናሊ በዚህ ልክ ሆኗል ማለት ነው። እንጀራው እንጀራው ወደ እንትን ተቀየረ። ከዛ ደግሞ እንደዚህ ይቀርባል ማለት አንድ ላይ ስናቀርበው ይሄንን ይመስላል ማለት ነው እና እንዴት አያችሁ ታዲያ? አሁን ደግሞ እንበላዋለን። ስንበላው ደግሞ ትቀምሱታላችሁ። በዚህ ልኩ ቀርቧል። አሁን ሊበላ ነው። ቁርሳችን ነው እንደምታዩት ማለት ነው። ያው ቁርስ ነው፣ ፍርፍር። አብዛኛው ጊዜ እኛ ቆይተን ኦሬዲ ምሳም አድርገናል በነገራችን ላይ እና ሁለት ነበረን። ስለዚህ እየበላን ነው እንገኛለን። ባርከነዋል፣ የተባረከ ይሁን ብለን እንግዲህ የመጀመሪያ ጉርሻችን አጣጥመ ነው። ከዛ እንደዚህ ነው፣ ከላዩ እንደምታየት በቆንጆ በሆነ መንገድ ነው። በጣም ይጣፍጣል። እኔ ለራሴ በጣም ተመችቶኛል። እናንተም ደግሞ በሚሆነው አይነት ሰርታችሁ ለራሳችሁ የሚሆናችሁን ምግብ መመገብ ትችላላችሁ። እንግዲህ ሁለተኛውም ደግሞ ልቀምሰው ነው ትላለች። ሁለተኛው ልበላና እና አላስችላለኝ መልሼ መልሼ እያሳይኋችሁ ነው እና በጣም ይጣፍጣል ማለት ነው። አሁን በልቼው እንደተነሳሁ ነው። ለእናንተም ደግሞ ፖስተም አድርግላችሁ ማለት ነው። ማሮቼ፣ ፍቅሮቼ እና ሁላችሁም በጣም በጣም አመሰግናለሁ። ላይክ ሰብስክራይብ አድርጉ፣ አበረታቱን እንግዲህ ያው